ከኖርዝ ባንክ ኤምሬትስ አቅጣጫ የዴክላንድ ራይስ ሁለት ድንቅ በአግራሞት እጅን ጭንቅላት ላይ የሚያስጭኑ ቅጣት ምቶች በ12 ደቂቃዎች ታዩ። ይህ በራይስ ራይስ ቤቢ የእግር ኳስ ሕይወት በታሪክ ለመጀመሪያ ጊዜ ታየው ተአምር ነው። ከመድፉ መንደር ሪያል ማድሪድ ፈዘዘ፣ አርሰናል የአውሮፓ ቻምፒየንስ ሊግ ማስተሩን ክለብ ፎጣ ጥሎም ዘረረ። በዚህ መድረክ ተጋጣሚዎችን ሁሉ በድራማ ያጨራረስ ማሸነፍ ለእርሱና እርሱ ብቻ የተሰጠ ጸጋ በረከቱ አድርጎ የከረመው ሪያል ማድሪድ ከመድፉ ታታሪ ኮከቦች ፊት አፈረ። ድራማውን ማሳልፎ ሰጠ። ነጭ ለባሹ ገናና እንደለበሰው ያዌ ማች መለያው ቀለም ገርጥቶም አመሸ። ሱፐር ማይካርቴታም ዶን ካርሎን በጨዋታ ዝግጁነት፣ የላቀ ታክቲካል ፕላን፣ የጨዋታ ፍላጎት ተደናቂ ጌም ማኔጅመንትና እድሎችን በአግባቡ መጠቀም በለጠ። ሪያል ማድሪድ በሁለተኛው አጋማሽ የመጨረሻው ሰላሳ ደቂቃዎች በተለይ ፈራረሰ። በጋራ መዋደቅ፣ በጋራ መፋለም፣ በጋራ ለታሪክ ከፍታ አዲስ አላማ የሪያል የማድሪድ ኳስ ማስተሮች ፊት የተዋደቁት የመድፎ ከዋክብቶች የማይዘነጋውን ጣፋጭ ምሽት አሳለፉ። አርሰናል 3 ሪያል ማድሪድ 0 በነዛ ሽርፍራፊ ሰከንዶች ከኖርዝ ለንደን ፎርቨር ገኒንግ ፎር ግሬትነስ መንደር ይህ ይሆናል ብሎ ማን ጠበቀ? አርሰናል ማንም። በቻምፒየንስ ሊግ መድረክ ማስተሩ ላይ ያላደረገውን ፈጸመ። ይህ የራስ መጥፎ ውጤት ታሪክን እስከ ወዳኛው የመቀየር ጅማሮ፣ የማይዘነጋው የመድፎ ወርቃማው ምሽት ነው። ንጉሥ ሪያል ማድሪድ ላይ የተፈጸመ ንግስናውን ለመረከብ ንጉሱን ማሸነፍ የመጀመሪያው መጨረሻ፣ የማይታጠፍ ታላቅ የጨዋታ አላማ ግብ ይዞ እንደቀረበ አርሰናል ኤምሬትስ ላይ ያረጋገጠ አድማጮች፣ ታላቅነት በአሸናፊነት ውስጥ ይገነባል። አሸናፊነት ታላቅነትን ከመፈለግ ይመነጫል። ታላላቆቹን ከማሸነፍ ይጀምራል። ታሪክም ለሰመረ ገድልህ ሕያው አድርጎ ይዘክርሃል። የማትረሳም ትሆናለ። የመድፉ ኮከቦች በመጨረሻ ይህንን ከኖርዝ ለንደን ፎሬቨር ታላቁ ሪያል ማድሪድ ላይ ጀምረዋል። ባልተጠናቀቀው የበርናባው አድቬንቸር ቅኝት ውስጥ ከዘጠና ደቂቃው መልስ በፊት አርሰናል በሱፐር ማይክል አርቴታ ተደናቂ ማስተር ፕላን ሪያል ማድሪድን በቁሞ አፈራረሰ። በ138 ዓመት ታሪክ ውስጥ መድፉ አይቶት የማያቀውን ገድል ፈጸመ። ኤምሬትስ የማድሪድ ጋላክቲኮችን አንገት አስደፋ። ሰሜን ለንደን በመድፍ ወጣቶች ታምር ተሞሸረች። አርሰናል 3 ሪያል ማድሪድ 0። ማን ይሄ ይሆናል ብሎ ጠበቀ? ማንም። እግር ኳስ ትሪቡን ሽርፍራፊ ሰከንዶች

ይህ የአርሰናል የታላቅነት ከፍታ መንገድ የአድናቆት ቃላት ብቻ የማይገልጸው ታላቁ ስኬት ነው። 15 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው ሪያል ማድሪድ አንድም ጊዜ የቻምፒየንስ ሊግን ዋንጫ አሸንፎ በማያውቀው አርሰናል ተዋረደ። ይህ ይሆናል ብሎ ማን ጠበቀ? ራሱ ማይካርቴታን ጨምሮ ማንም ያልጠበቀው ይሆናል ተብሎም ያልታሰበው ከተጠበቀው ከታሰበው ከተገመተውም በላይ የታየበት የአውሮፓ ቻምፒየንስ ሊግ የመድፉ ምትሃታዊ ምሽት ነው። ጋርዲዮላ ሲቲ ይህንን ካለቃ ማድሪድ ፊት አላደረገውም። የክሎፕ ሊቨርፑልም ነጭ ለባሹ ገናና ፊት አልሞከረውም። ባየር ሙኒክ፣ አትሌቲኮ፣ ፔዤ፣ ጁቬንቱስ፣ ቼልሲ፣ ዶርትሙንድ፣ ባርሴሎና፣ ኢንተር ሚላን በአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ፈጽሞ አለቃ ማድሪድ ፊት የመድፉ ታታሪ ወጣቶች ያደረጉትን አልፈጸሙም። ሪያል ማድሪድ ዘ ቲም ኦፍ ድሪምስ በተባለበት ገናና መድረኩ ግን በመጨረሻ ባልተጠናቀቀው የጨዋታ ምዕራፍ ውስጥም ቢሆን ኤምሬትስ ላይ ተንከራተተ። የለመደው ቲያትሩ፣ የጨዋታው የበላይነትና የመጨረሻ ደቂቃ ተአምሩን ጭምር አሳልፎ ሰጠ። የ15 ጊዜ ቻምፒየንስ ሊግ ዋንጫ ጌታው ክለብ መድፉ ፊት ምስጋና ለግብ ጠባቂው ኮርቷ ተደናቂ ብቃት ይግባና ከሦስት ለዜሮ በላይም ከመሸነፍ ድኖ ሰሜን ለንደንን ለቀቀ። አርሰናል በጨዋታው በሁሉ መመዘኛ ማድሪድን በለጠ። 1 11 ዓላማቸውን የጠበቁ የጎል ሙከራዎችን አደረገ። 54 በመቶ የኳስ ቁጥጥርም ከውጤት ጋር ወሰደ። 490 ጊዜ ኳሶችን ለድል ዓላማውም ተቀባበለ። ከነዚህ ውስጥ 438 ጊዜ የተሳኩ የኳስ ንክኪዎችን በላቀ የራስ መተማመን አደረገ። የቆመ ኳስ ንጉሱ መድፈኛ በፓርቱቱ የማይካርቴት አግርፍ ኒኮላስ ጂቨር መሪነት በ90 ደቂቃ ካገኛቸው አምስት ኮርናዎች ሁለቱን ገና በመጀመሪያው አጋማሽ ጎል ሊያደርግ ጫፍ ደረሰ። 150 ሚሊዮን ፓውንድ የሚሸጠውን ኮከብ በ100 ሚሊዮን ፓውንድ ሸጥኩላችሁ። እርሱ እኮ ታጋይ የማይሰበር የጸና ለድል የተራበ ኮከብ ነው ይኸው ውጤታማ አገልጋሎቱን እያያችሁ ነው በሉ የፈጸምኩላችሁን ሁለት አመዝኑና 50 ሚሊዮን ፓውንድ ቀሪውን ለእኔ ክፈሉኝ ዴቪድ ሞየስ ለእንግሊዛ የኮከብ የመሃል ሜዳው ነጣቂ አማካይ ዴክላን ራይስ የሰጡት የአድናቆት ቃላት ነው አርሰናል ራይስ ራይስ ቤቢን ከመዶሻው መንደር ዌስታ ማስኮብልሎ ለምን አንድ መቶ ሚሊዮን ፓውንድ እንዳወጣ ዳግም ማረጋገጫ ከኤምሬትስ አገኘ። በታላቁ ጨዋታ በታላቁ ክለብ ንጉስ ሪያል ማድሪድ ላይ በእግር ኳስ ይወዝ ዘመኑ ባለፉት 338 ጨዋታዎቹ አንድም ጊዜ ቅጣት ምት አስቆጥሮ የማያውቀው ዴክላን ራይስ በታላቁ ምሽት በ12 ደቂቃዎች ሁለት ቅጽበታዊ ፖርቶዋን ግራና ቀኛ እንደባለሉ አስደናቂ ቅጣት ምቶችን ጎል አደረገ። ራይስ ራይስ ቤቢ ዴቪድ ቤካምን አስታወሰ። ከኤምሬትስ ሮቤርቶ ካርሎስ ፊት ብራዚላ የቅጣት ምት ስፔሻሊስትን መሰለ። አርሰናል ከራይስ ሁለት ተከታታይ የቅጣት ምት ጎሎች ጋር ተጨማሪ የሜሪኖ በጨዋታ እንቅስቃሴ ከተገኘች ሶስተኛ ጎል ጋር የአውሮፓ ቻምፒየንስ ሊግ አድባሩን ክለብ ሪያል ማድሪድ ከመድፉ መንደር ቀልቡንም ቆሌውንም ገፉ አሳየ።

ካርሊቶ እንዳጀማመራችን መጨረስ አልቻልንም። በተለይ የመጨረሻው ሰላሳ ደቂቃ እኛ አልነበርንም። ከፊታችን ዘጠና ደቂቃ አለን። ሜዳው በርናባው ነው። አርሰናል በሜዳው 3 ለ0 ረትቶናል። ለተወሰደብን ብልጫ፣ ለተጋጣሚያችን አድናቆት አለኝ። ነገሮች ፈታኝ ሊሆኑ ቢችሉ እንኳን እኛ ይህንን በሜዳችን ለማድረግ የማንችልበት ምክንያቱ አይገባኝም ብለዋል ዶን ካርሎ ከኤምሬትስ ፈዞ ያመሹ እንደ ኪሊያን ምፓፔ፣ ቪኒሲየስ ጁኒየር የመሳሰሉ ጋላክቲኮች ለበርናባው ላሬሞንታዳ ተዘጋጁ ሲሉም ፎክረዋል። የተደናቂ ውጤት ባለቤት ዋና ኦርኬስትራ መሪ ሱፐር ማይካርቴታ በበኩሉ ድንቅ ነበርን፣ በሁሌ የጨዋታ ሂደት ከታላቁ ተጋጣሚያችን ፊት ምን ማድረግ እንደምንችል አሳይተናል። ይህ ድል የአርሰናል የነገ ከፍታ የታሪክ አሻራ ነው። በጋራ ሕብረት በጋራ አላማ። ለድል ለተዋደቁ ተጫዋቾቼ አድናቆት አለኝ። በአስደናቂ ድባብ ሁል ጊዜም ዘጠና ደቂቃ ከጎናችን ለሆኑ ታማኝ ደጋፊዎቻችን የሚመጥነውም ድል ነው። ጉዞአችን ይቀጥላል። የቤት ስራችን አልተጠናቀቀም። ከፊታችን ሌላ ዘጠና ደቂቃ ይቀረናል። እነርሱ በሌላ ቀለም እንደሚመጡ እናውቃለን። ከዚህኛው ታሪካዊ ድላችን በመነሳት ለቀጣዩ ቀሬ ድል ዓላማችን መዘጋጀታችን ይቀጥላል ሲል ማይ ካርቴታ ተናግረዋል። ይህ የሕይወቴ አስደናቂ ምሽት ነው። በ338 የጨዋታ ኬሬሬ ያልሆነው በ339ኛው ሆኗል። ያውም በትልቁ መድረክ ቻምፒየንስ ሊግ፣ ታላቁ ክለብ ሪያል ማድሪድ ላይ ሁለት ድንቅ ቅጣት ምቶች። በጣም ደስተኛ ነኝ። አጋጣሚዎቹ ቅጣት ምቱ ሲገኝ ኳሷን ከማሻማት በላይ ከማድሪድ ጎል ቀረቤት አኳያ በዛች ቅጥበት የነበረኝ ውሳኔ ታላቁን ድል አምጥቶልናል። አንዳንድኤ አስደሳች የሆኑ አጋጣሚዎች ከራስ ውሳኔ መነጫሉ። ከቀሪው 90 ደቂቃ የጨዋታ ዓላማችን ጋር መጓዝ አለብን። የጨዋታው ቶፕ ኦፍ ዘማች ዴክላን ራይስ ራይስ ራይስ ቤቢ ሀሳብ ነው ዴክላን ንጉሥ ሆነሪ ከኤምሬትስ ቪቪአይፒ ከልጆቹ ጋር የመድፎ ወጣቶች ተአምርን እየተከታተለ ነው። ሰሜን ለንደን ባልተጠበቀው ድራማ የፍጻሜ አብዳማ መሸች ጋብርኤል ማጋሊሽን በጉዳት ያጣው የመድፉ ባክፎር በሳሊባ መሪነት፣ በኩዌር ታታሪነት፣ በቲምበርና ታዳጊው ስኬሊ የላቀ የራስ መተማመን ቪኒሲየስ ኪሊያን ምንፓፔ ሮድሪጎ፣ ቤሊንግሃም የመሳሰሉ የማድሪድ አስፈሪ ጋላክቲኮችን ለአፋልጉ የማስታወቂያ እንዳበቁ ጨዋታውን ጨረሱ። የካርሊቶ ፈርስታፍ የሰመረ ሰከንዳፊ ያልቀጠለ የጨዋታ ፕላን በመድፉ ከዋክብቶች ተጋለጠ። ሩዲገር የሚመራው ደካማው የሚለው ቃል ብቻ የማይገልጸው። የሪያል ማድሪድ ተከላካይ መስመር ዘጠና በመቶ ከመድፉ ቀይ መስመር የቡካዮሳካ አስደናቂ ተጽዕኖ የሚነሳው የአርሰናል የማጥቃት እንቅስቃሴን መቆጣጠር ተስኖት ሲደናል ሰላምን አበራመሸ። ሪያል ማድሪድ ሰርጂዮ ራሞስን የመሳሰሉ ወራሪ ድንቅ ተከላካዮቹን መልሶ መናፈቅ እንዳለበት አርሰናል ያለ ተፈጥሯዊ አጥቂ ተጫውቶ ማረጋገጫውን ለታላቁ ሪያል ማድሪድ ሰጠ። ንጉሥ ሪያል ማድሪድም ከመድፉ ፊት አፈረ። የ18 ዓመቱ ታዳጊ ሉዊስ ስኬሊ የላቀ ልምድ ባለቤት ከሆኑ የማድሪድ ምታተኛ ጋላክቲኮች ፊት ከመድፉ ዴኔ የአስደናቂ ሎያሊቲ ጋር በነፃነት በአስደናቂ ራስ መተማመን በታላቅ ከፍታ እንዴት መጫወት እንደሚቻል ለዕድሜ እኩዮቹ አሳየ። ኮንክሪቱ ቶማስ ፓርቴ በመሃል ሜዳው ከዴክላን ራይስ ተናቦ የማይደክመው የመድፉ የጨዋታ ሚዛን ጠባቂ መሆኑን ዳግም አረጋገጠ። አድማጮች፣ ይህ የመድፉ ይሆናል ተብሎ ያልታሰበው ማንም ያልጠበቀው ተአምርም በኤድዋርዶ ካማንቪጋ ቀይ ካርድ በማሪዲያኑ በታሪክ የሚቀመጥ የውጤ ቅሌት በአርሰናል ከዋክብት ሶስት ለዜሮ ገድል ከኖርዚለንደን ፎሬቨር ተጠናቀቀ። ሱፐር ማይካርቴታ ሱፐር አርሰናል ሱፐር ገነርስ የአድናቆት ቃላት ብቻ የማይገልጸው በዘመን ቅብብል ሂደት የአርሰናል የነገው ከፍታ መንደርደሪያ ሊሆን የሚችለው ከብዙ ፈተናዎች ጋር በደረጀው የማይክል ካርቴታ ፕሮጀክት ጉዞ ውስጥ የተፈጸመው የመድፉ ታሪክ የሚዘክረው ገድል ነው። ከዘጠና ደቂቃው የቤርናባው አድቬንቸር በፊት ሪያል ማድሪድን ከ3 ለዜሮ በላይ ለማፈራረስ እድል የነበረው የኤምሬትስ የማይፋቀው አሻራ ነው። የቻምፒየንስ ሊግ አድባሩ ክለብ የማይደፈረው ማስተሩ ሪያል ማድሪድን ከነከዋክብቶቹ ስመጥር ጋላክቲኮቹ ፎጣ አስጥሎ የዘረረው የመድፈኛው መንደር መቼም ቢሆን የማይረሳው ሕያው ታሪክ ነው። በ138 ዓመታት የአርሰናል እድሜ ታሪክ ውስጥ ታይቶም ተሰምቶም ሆኖም የማያውቀው ለነገ ከፍታ ጉዞ የመድፉን ስነ ልቦና የበለጠ የሚያሳድገው ወርቃማውም ድል ነው። በሚኬል አርቴታ መሪነት በጋራ ዓላማ በጋራ የቡድን ተጋድሎ የጸና እምነት በየትኛውም ጫና ውስጥ አልፎ ይሆናል ተብሎ ከታሰበው ያልታሰበውን ከተጠበቀውም ያልተጠበቀውን የመፈጸም ታሪክን የመቀየር ገድል ከዋንሴ ገነር ኦሌስ የገነር ዓለም አርሰናል 3 ሪያል ማድሪድ 0። አሁን ጥያቄው ሪያል ማድሪድ ከበርናባው ለሶስት ለዜሮ ቅሌቱ ላሬሞንታዳ አድቬንቸሩ ከመድፉ ለታሪክ የውጤት ዓላማ ጸንተው በተግባር ማረጋገጫውን ከሰጡ ኮከቦቹ ፊት ሪያል ማድሪድ ያው ሪያል ማድሪድ ነው፣ እንደ ወትሮ ለማስባል እውነት ዝግጁ ነው የሚለው ሆኗል። በአንድ ሳምንት ውስጥ በርናባው መልስ ይሰጠናል። ራይስ ራይስ ቤቢ። ማን ይህ ይሆናል ብሎ ጠበቀ? ማንም። ትሪቡን ሽርፍራፊ ሰከንዶች